አልፋ ደግሞ ዋናው ነው። አ ድርብ ድምፅ የለውም። አርም መሆነው ከስምንት እስከ አስራ ሦስት ተርትዝ ነው። ወደ እንትን መግባት ነው የምለው እኔ ከአደባባይ ወደ ቅድስት መግባት ከዛ ከጫጫተው ትንሽ ወደ መቅረዞቹ የሚበሩበት ዕጣኑ የሚወጣበት አስራ ሁለቱ ውብስት ወዳሉበት ቦታ መግባት ይመስለኛል። ትንሽ አልፋ እና እዚህ ጋር ትንሽ ከጫጫታ ይለያል እና ውስጥሽን ማድመጥ እምትጀምሪበት ነው። ያን ጊዜ አልፋ ላይ ነሽ ማለት ነው። ብትለኪም ያልፋ ከስምንት እስከ አስራ ሶስት ሄርትዝ ነው የሚጠቁመው እና ይህ አእምሮ ንቃት ምን ላለም መሰለሽ፣ ሰላማዊ ንቃት። ሰላማዊ ንቃት ማለት ማእከለ ነቂህ ወነዊም ይባላል በመንቃትና በመተኛት መካከል ያለ ደረጃ ለምሳሌ ሰሎሞን ምን ይላል? ተኝቻለሁ ልቤ ግን ንቁናት ይላል። እዚህ ደረጃ ላይ ተኝቻለሁ ልቤ ግን ንቁናት ይላል እና እዚህ ላይ የተረጋጋ ጸሎት፣ ማሰላሰል ኮንተምፕሌት ማድረግ የምትጀምርበት ስቴት ነው። በቃ እንደዚህ አይነት ገጥሞች ሊሆን ይችላል፣ ሁላችንም ይገጥመናል። እና ግኝት ብዙ ጊዜ የሚገኘው እዚህ ላይ ነው። ለምሳሌ ፀሐፊዎች እዚህ ላይ ስቴት ላይ መግባት አለባቸው። ብለው በቤታ ሞገድ ብቻ ከጻፉ ብዙ ምትናቸው የለውም እና አሁን ለምሳሌ እኔ ተፈጥሮን ብጽፍ ተፈጥሮን መጀመሪያ ኮንተምፕሌት ማድረግ በአልፋ ብሬን ዌቭ ሆኘ ማየት አለብ አለያት ቺ ዛስዋይ ክሪኤቲቪቲ ብዙ ማይገኘው ለዛ ነው። አዲስ ነገር አታመጭ አልፋ ላይ መግባት አለብሽ፣ እና ግኝት ነው። እና ከፍ ለማድረግ ምናልባት የሚፈልጉ ካሉ ውስጥን መመልከት። ሰሎሞን አይኑን ይጨፍናል ይባላል፣ ሲነቃ ልክ እንደዛ ማለት ነው። ተኝቻለሁ ልቤ ግን ንቁናት ትንሽ ካልመ መሆን አለብሽ። ከቤታ ውጥረት ሞገድ እና በጣም የተረጋጉ ዜማዎችን ማድመጥ እዛው ወደ ሌላ እንትን ሊወስድሽ ይችላል። ተፈጥሮን ማድመጥ፣ ለምሳሌ የወፎች ጫጫታን ብታደምጭ፣ ምናልባት ወፎች ለምን ይጮኋሉ የሚለውን ነገር ዲስከቨር ልታደርጊ ትችላለሽ። ለምን ጠዋት ይጮኋሉ ምናም፣ በዛው ይሄ ሊነጉድ ይችላል። መንጎድ ማለት ነው እና ደጋግሞ እግዚአብሔርን ስም መዘመር መጥራት በጣም ወሳኝ ነው። የአልፋን የራሱን ስም እና ይሄ ወሳኝ ነው። ሌላው ዝግ ያለ አክብሮታዊ የቅዱሳት መጽሐፍት ንባብ ይኖራል። ዝም ብሎ ማለት እንደ ቤታ አይደለም። ይኑ እንደ ማር፣ ለምሳሌ ቃል ከማርና ከስኳር ይልቅ ላፌ ጣፈጠኝ ይላል ዳዊት። ኦኬ፣ ማር በአንዴ ነው ወትቆርሾ ወይስ እያጣጣምሽ ነው ምትጨ? በቃ እንደዛ ማለት ነው። አዎ ቃሉ ነው፣ ለሆሳስ ነው። እና አምላኬ በዚህ ቃል ምን እየነገርከኝ ነው ዝም ብለሽ ንንንን ማለት ጉዳይ አይደለም። አሁን ጸሎቱም ይለያያል። አሁን በጣም የጸሎት ደረጃዎች ይለያያሉ። ዛት መልሱም ለዛ ከሆነ የሚለያየው ያንዳንዱ ከአፍ እስከ ጆሮ ነው ይባላል። ያንዳንዱ ቢጮህ ቢጮህ እና አንዳንዱ እየተነተነ ነው የሚጸለየው አንዳ ይሄኛው ግን ያልፋ ሞገድ መተንተን ሳይሆን ማንጸባረቅ ነው፣ እንደ ፀሐይ፣ እንደ ጨረቃ ማንፀባረቅ ነው። እና ብዙ እንትን አይፈልግም በእያንዳንዱ የሚጸለየው ጸሎት ያሰው እግዚአብሔር ምን እየነገርከኝ ነው ብሎ ትንሽ ለሆሳሳዊ ሹክሹክታ። ምናልባት ዶክተር ሮዳስ ለእኔም ለራሴ ስለፈለኩት ነው፣ ግልጽ እንዲሆንልኝ ማነበው ነገር ይሄ መልክ ለእኔ ምን እያለ ነው? ይሄ መልክ ማነበው ነገር እኔን ይመለከተኛል። ብዙ ትንታኔ ግን አይፈልግም። ተዘክሮ የሚባል ስቴት ነው። ለምሳሌ እዚህ በመጽሐፈ መነኮሳት አንዱ አረጋዊ መንፈሳዊ ምን ይላል? ይሁ ብለሰብ ለዘይፈደፍድ ማንብቦ በተዘክሮ በማሰብ ጊዜ አብዝቶ ከማንበብ ወይም ንንንን ከሚበል የሚገኝ በላይ ያለውን ጸጋ እግዚአብሔር ለሰው ይሰጠዋል ይላል። እና ያል በዚህ ምክንያት ነፍስ ትበራለች ይላል። ማንበብና ኮንተምፕሌት አድርገው ማንበብ ይለያያል። ጸሎት ብዙ ድጋሚ ይደግመዋሉ፣ ረዥም ግን ተመስጦ የላቸው። ተመስጦ ይሄኛው የተመስጦ ስቴት ነው። ያ ቤታ ስቴት ነው። ማንበብ ማንበብ፣ መድገም መድገም። ይሄኛው ግን ቤት አልፋ ነው። ትንሽ ለይ ይችላል እና፣ ምናልባት በዚህ መንፈሳዊ ሂደት ውስጥ ያሉ ሰዎች ሊረዱት ይችላሉ የሚል ኤግዛክትሊ። ይሄኛው ትንሽ ተፈጥሮ ነው። ለምሳሌ ለምሳሌ፣ ታዩሽ፣ ለምሳሌ ቅዱስ ያሬድን ከዛፍ ስር ተቀምጦ ትሏን ያያል። ምንም እኮ አይላለም። ትሏ ትወድቃለች ትነሳለች፣ ምናም ትላለች እና ተረዳ። በቃ መውደቅ መነሳትን አወቀ ነው። እና ከዛፍ ስር ተቀምጠሽ ወይም ውሃ ዳር ተቀምጠሽ በጸጥታ መቀመጥ በጸጥታ ጸጥታ የሚባለው ነገርና በእርጋታ ሆነች የዛፉን ቅጠል ማየት ምን ያስተምራል? ለምሳሌ አይዛክ ኒውተን አፕል ዛፍ ስር ቆጮሏል ፍሬዋ መታ ግንባሩን አለችው። ለምንድን ነው ፍሬዋ ወደ ላይ አልወጣችው? ግራቪቲ ስበት መሆኑን አወቀ ነው። ገባሽ? አልፋ ስቴት ወደ በደንብ ነው የተረዳሁት እዚህ ሰዓት ላይ። እዚህ ስቲት መደረሽ ማለት ጭንቀትሽ ይርቃል፣ ጭንቀት የለም ቤታ ጭንቀት የለም ተፈጥሮ ራሱ ጭንቀትሽ እንታርቃለች። እና የአልፋ ስቴትሽ ከፍ ካለ ወደ ኤዶም ገነት አትክልት ስፍራ ልትንጠቂ ትችላለች በሀሳብ ዛፍስር ነሻለና ዛፍስር ቁጭ ብለሻል ውሃው ይፈሳል ኦኬ ዛፉን ስታይ ነው ወደ አዳም የመጀመሪያው ቤት ህሊናሽ ሊሄድ ይችላል ቁጭ እንዳልሽ ማለት ነው ይሄ አልፋ ነው ይሄ ነው ሁለተኛውን ለመጨመር ደግሞ እንደው ለምሳሌ በጸሎት ደረጃ ካሉ ሻማ ብረተንም ቅዱሳት መጻሕፍት አካባቢ ለምሳሌ እንጸልያለን አይደለ? እንጸልያለን ሰው በማውራት አይደለም፣ በማድነቅ እንዴት መሰለች? ለምሳሌ አንዳንድ ሰዎች ቅዱሳት ስዕላት ፊት ቆመው እንጸልያለን፣ ሁላችንም እኔ ጸዋስ ካልጸልያ በጣም ከቤት አንዳንዴ መንዳት ብቻ አይደለም ንንንን ብቻ ሳይሆን ዝምታስ ዝም ይሄ በጣም ትልቅ ነገር ነው። ማድነቅ ነው፣ አንክሮ ይባላል። ማድነቅ፣ ጸጥታ። ለምሳሌ ኤልያስ እግዚአብሔር እንዲገለጽለት ተራራ ላይ ወጣ። ምድር መናወጥ መጣ፣ እግዚአብሔር የለም ይላል። ነፋስ መጣ፣ የለም። እሳት መጣ፣ እግዚአብሔር በዛም ውስጥ የለም። ከዛ ጥቂት ድምፅ፣ ዝምታ ድምጽ ነበር። ያን ጊዜ እግዚአብሔር አለና በዝምታ ውስጥ አልፋ በአልፋ ዝምታ አልፋ እግዚአብሔር ማግኘት ሊገባም ባይገባም አይመለከተኝም። ይሄ እስቴት ግን ይሄ ወሳኝ ነው፣ የሚጠቅም ጠቃሚ ነው። እኔ አሁን ለምሳሌ እዚህ ጋር ቁጭ ብዬ ይህንን ፖድካስት ሳዘጋጀው ሌሎቹ እንዲማሩበት ብቻ ሳይሆን እኔ ምንድማርበት ነው እና የሚወሩት ነገሮች አሁን እኛ እንላለን ስንሰራ ሜንታል ሄልዝ ላይ አምሮ ጤና ላይ ስለምሰራ በጋብላችሁ ቁጭ በሉስ፣ የአካባቢያችሁ እንኳን ያለውን ድምፅ አስተውሉ እንላለን መረጋጋት ይፈጥራል፣ እና ይሄ ደግሞ በጣም በተሻለ መልኩ በረቀቀ መልኩ ሁለተኛው ክፍል በቃ ቅድስት በእለዋል ሁል ጊዜ ይሄ ኢንስቴት ቅድስት ከአደባባይ ወደ ቅድስት መግባት ቦታ ይመስላል። በጣም በጣም በጣም አልፋ ይሄ በጣም ወሳኝ ነው እና ይሄን ይጠቀሙ ነው። አድማጮቻው ቴታ በእኛ ጤት ነው የምንለው። እነሱ ግን ስምንተኛ ያደርጉታል። ከአራት እስከ ስምንት ተርትዝ ነው። ይሄ ደግሞ ህልም ራእይ ምናምን የሚባለው ሞገድ ያለው ነው ትልቅ ይሄ ነው። ይሄ እንግዲህ ምናልባት የሚመስለኝ ነው ከቅድስት ወደ ቅድስተ ቅዱሳን ሲገባ መጋረጃ አለ እዛ አካባቢ ያለ ስቴት ነው ብዬ ማስበው ቴታን ሳስብ ቴታ ምን ያደርጋል የሚለው ሳይንሱ ግልጽ ስላደረገ ወደኛ ስናመጣው ወደዚህ ደረጃ ጥልቅ ማሰላሰል ሊኖርሽ ይችላል። ትንቢታዊ ህልሞች ልታይ ትችያለሽ። በቃ ከፍ ያለ ነገር ነው። ትንሽ ሞር ከራእይ ጋራ የተያዘ ነው ይሄ ነገር። አዎ በቅዱስ መጽሐፍ ሕዝቅኤል በኮቦር ወንዝ ተቀምጦ ሳለ እግዚአብሔርን በኪሩቤል ሰረገላ ላይ እያዋለ ነ ሄኖክ ብቻ ከፍ ያለ እንደው በራእይ ደረጃ ካየ ነው ያዩትን ለማድረግ እና ቴታ፣ የቴታ ሞገድ ነፍሲ ነው ያለ ጆሮ መስማት የምትጀምርበት እስቴት ምንም አያስፈልጋትን ጆሮ፣ ያለ አይን ረቂቅ ነገር የምታይበት እና በጣም በጣም ከፍተኛው እስቴት ነው። ሞር ከራእይ ጋር የሚያያዝ ነው። ያላቸው ሰዎች ይኖራሉ። ይህን መርሃ ግብር የሚያዩ ሰዎች ሁላችንም ይኖራል። አይችልም እንትኖ አለ አላሳደግ ነው ያላቸው ሰዎች ግን እንዴት ከፍ ያደርጉት የሚለውን ትንሽ ልጠቁማቸው ቴታን ለማሳደግ ነው፣ በጸሎት ወደ እንቅልፍ መግባት እንግዲህ፣ ራእይ ጉዳይ ስለሆነ እና መጽሐፈ ዮ ምዕራፍ 33 ከ14 እስከ 16 በጣም ትልቅ ጉዳይ ስለዚህ ይናገራል እና ምን ይላል? እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም ይልና በህልም ይላል በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ ባልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል ይላል። ይሄ ራእዩ ጊዜ የምሽቱ ሰዓት ነው፣ የምሽቱ ሰዓት ነው እና ወደዚህ ስቴት ለመግባት ው ጸልየን መተኛት ነው። የሌሊቱ ጉዳይ ነው። ደግሞ ሞር ቀንም ሊሆን ይችላል፣ ግን ሞር ከሌሊቱ ጋር እያያዛል ኢዮብ እንዳለው ማለት ሰዎች አፍላ እንቅልፍ ላይ ሳሉ በሌሊት የሰዎችን ጆሮ ይከፍታል። በቃ ይከፈታል ማለት ነው። ግማሹ ተኝቶ ያቃዣዋል፣ ያንኮራፋዋል። ይሄኛው ግን ደሞ በዚህ ተራ ደሞ ያሉ ሰዎች አሉ። ሌላ እንትና ይሄ ደሞ ሌቭል ነው እና መጸለይ፣ እግዚአብሔር በህልም እንዲናገረን መጠየቅ መጸለይ። ወደ ኢትዮጵያ እውቀት ሳመጣው ዝርዝሩን እዚህ ላይ መግለጽ ባልፈልግም እኔ እንኳን እንደ ያየኋቸው ዘጠና ክፍል ያላቸው መጻሕፍት አሉ ወደዚህ ስቴት ለመግቢያ የሚያገለግሉ። አንዳንዱ አጭር ነው፣ አንዳንዱ ረጅም ነው። እንደ ጸሎት ማለት ነው። ሃይስት የሆነውን ዲሜንሽን ለማወቅ ማለት ነው። የእግዚአብሔር ስሞች አሏቸው። ዘጠና አይቻለሁ። በዚህ እንትን ውስጥ እንዳለፈ ሰው ከነዚህ መጽሐፍት ጋር እንዳደገ ሰው ነው ማወራው። እንደ ልምድ አዋላጅ አላወራ አውቀዋል። ዘጠና መጽሐፍት አይቻለሁ። እኔ ራሴ ላይ አልሞከርኳቸው። ወደፊት ልሞክራቸው ችል ይሆናል። አሁን ግን ቤታ ላይ ነኝ እና ዘጠና ማለት ቀላል አይደለም። ማጠሩ አይደለም። አንዳንዱ አጭር ነገር ለምሳሌ ድሮ ትልልቅ ነበሩ እንትኖቹ አይደለ? አሁን ሜሞሪዎቹ እያነሱ ሲመጡ የበለጠ እየያዙ የሚመጡበት አጋጣሚ አለ። ብቻ ወደዚህ ስቴት ወደ ረአዩ ስቴት የሚያስወጡ አይነት ጽሑፍ ይዘት ያላቸው ዘጠና ክፍል ያላቸው መጻሕፍት የብራና እቃ አለሁ። በእኔ ደረጃ ነው ምናገር። ሌላም ደግሞ ከፍ ያለ ሊያውቅ ይችላል እና እሱን መጸለይ ብቻ ነው አይቻልና። ለምሳሌ ቅዱሳት መጻሕፍት ካነበብን ደግሞ መምረጥ፣ ለምሳሌ ለሕዝቅኤል መንኮራኩሮችን ማንበብ ሕዝቅኤል አንድ ላይ፣ ደብረ ታቦርን ማንበብ የዳንኤል ያየውን ያን ማየት ምንም እነዚህ እና ስናነብ ነው ራሱን እያየ ነው ማንበብ ብንችል እንግዲህ፣ ብንችል ብንችል እና ነፍሳችን ስትሄድ፣ ለምሳሌ አባ ሕርያቆስ ይህን ባሰብኩ ጊዜ ይላል፣ ልቡና በነፋስ ትከሻ ተጭኖ ይወጣል ነው እኮ። ምን ይላል ይርግ ርግ ላይ ለወይፃ በስውር ውስጥ ለውስጥ ላል የህሊና ስለሆነ እኮ ነው፣ ተሰውሮ ወደ ላይ ይወጣል። ይሄው መጋረጃውን ሊገልጽ ይሄ እኮ ነው የራእይ መጋረጃ እኮ ነው ይገልጸው፣ በቃ መጋረጃውን ከገለጠ ገባ። አሁን ወሳኝ ጉዳይ እዚህ ላይ ላንሳና ልጠቅልለው። ለምሳሌ ድካም፣ ለምንድን ነው የምትደክሚው? አላርም ታረግ ያለሽ በር ምን ትያለሽ? እስክትገቢ አይደለ ደወል ትደውያለሽ። ካልከፈተልሽ ታንኳኩ ያለሽ ውሻ ይጮህ ይችላል ምናምን። ከገባሽ በኋላ ግን ሶፋ ላይ ተቀምጠሽ ድካም የለም፣ ቁጭ ብለሽ ቤቱን እያየሽ ማድነቅ ነው። እኔ ስ እስክመጣ መንገድ አቋርጭ ያለው ነጅች ያለው እዚህ ስመጣ ግን ተረጋግቼ እያወራሁ ነው። ያ ማለት ይሄ ነው፣ ድካም ይቀንሳል። እዚህ ላይ ስቴ ስትገቢ ድካም የለም። ልጸልይ ብለሽ ተመስጦ ነው፣ ማንክሮ ተደሞ ይባላል፣ ከፍ ያለ መደነቅ እዚህ ላይ የደረሱ ሰዎች ነው እንደኛ አይደክሙም። ሚኖ ተመስጦ ውስጥ ይገባሉ። አንክሮ ተደምሞ ይባላል። ማድነቅ መደመም ደረጃ በቃ ያኛ የድሮ በር እንደማንኳኳት ነው። ነ እያለ ምን ጸልየው እዚህ ከገባሽ በኋላ ግን የለ ማድነቅ ነው። ምን ትየዋለሽ አሁን እግዚአብሔርን እንዲያድርግልኝ እንዲያድርግልኝ አትዩ ሌላ ብርሃን እያየሽ ስለሆነ አፍሽ እያያዛል። ማውራታት አይ ነው በቃ አቅቶት ወደ ቀደማ አንዋሩ ይመለሳል ማለት ዝም ዝም ማድነቅ እስቴት ውስጥ ገብያለች። አሁን ጴጥሮስ ሊጸልይ ሰገነት ላይ ወጣ። ገና ሊጸልይ ሲል እንደው ምራይ ማየት ጀመር። ይቆማል። ብዙ እንትን የለውም። ትንሽ ከፍ ያለ ደረጃ ነው ይሄ ነውና፣ አምስተኛውን እና ዴልታ ዴልታ ትንሽ ለያ ዴልታ ድልት ነው፣ ደጅ ነው በዜሮ ነጥብ አምስት እና በአራት ተርትስ ነው። ይሄ ጥልቅ እንቅልፍ ነው። እንቅልፍ ፀጥታ ጸጥታ ብዬ ልዝጋው። ጸጥታ ውስጥ ያለ መገለጽ ነው። ይሄ ማለት የመጨረሻው ስቴት ቅድስተ ቅዱሳን ማለት ውስጥ ደቀሰ ማለት በቃ ጨርሶተኛ ምንም ነገር የለም። በቃ ለጥ ይሁን አስተማማኝ እናትሽ ክንድ ላይ የምተኙ አይነት ነው። እዚህ ስቴት ማለት በቃ ትልቁ ስቴት ነው። የግድራዊ ማየት የለብሽም። በቃ ጸጥ ያለ እንቅልፍ መታደስ እንቅልፍ ከብዶባቸው ነበር ይላል፣ ደብረ ታቦር ላይ ሐዋርያት በቃ እንቅልፍ በቃ የመጨረሻ ፈውስ የሚሆን እንቅልፍ ሰማይ ይሁን፣ ምድር ይሁን ምናቲን በቃ ከሀሳብ በላይ ሆነ። ምስጢራዊ ዝምታ፣ ይሄ ቴታ ነው። ኤልያስ በይ በዋሻ ውስጥ ነበር። ለምሳሌ ለም ያለ ዋሻ ውስጥ ገብቶ ጸጥ ያሉ ሰዎች አሉ አይደል? ምን ጸጥ፣ ምንም እንቅስቃሴ ልክ እንደ ኤልያስ በቃ ጥረት የለ፣ ድካም የለ፣ ብቻ በመለኮታዊ ፈቃድ ውስጥ ለጥ ማለት በቃ ምንም ይሄ መጨረሻ ከባድ ነው ምናልባት ዝም ብሎ ድብል ብሎ መተኛት የሚባለው ነው ወይስ ምንድን ነው በእኛ ሊሆን ይችላል ብዙ ደግሞ እንላለን ይሄ ግን ከፍ ወዲያ ያለው እስቴት ብትሄጂ አሁን ደግሞሽ ልተኝ ትችላለች ይሄ ግን አስተማማኝ ሰላም ውስጥ ለምሳሌ ልጅ እናቱ ክንድ ላይ በቃ ምንም ነገር አያስብም እናቱ ትጠብቀዋለች አይደለ ልክ ነው አዎ ይሄ ወይ ከረአይ ረአይ አለ ግን ይሄ በቃ በአምላክ እንትን መዳፍ ውስጥ እንዳለሽ ራስሽ እንጣል ምንም ማየት የለም በቃ እኔ እንዴት ይሄ መግለጽ ይከብዳል በቃ ሰውየው ይድረስበት ነው ያን ሰላም ጸጥታ አሁን በእኛ ለዚህ ነው ጸሎት ሶስት ነው በኢትዮጵያ ትምህርት የስጋ ጸሎት፣ የነፍስ ጸሎት የልቡና ፀሎት የስጋ ጸሎት ማነብነብ ነብ አድርግልኝ የነፍስ ፀሎት ልብሽ ብቻ የህሊና ፀሎት ግን ወይም የልቡና ጸሎት ግን የደረሰበት ይወቀው ነው ቃል አይገልፀውም ነው ይሄ ስቴት የደረሰበት የወቀው ነው እና ምናልባት እንደው ይሄን ነገር ከፍ ያደርገዋል ብዬ ማስብ የመተው ጸሎት ቢኖረን ነው። የመተው ጸሎት በቃ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። በቃ ይሄ በቃ ምን እንዴት ያሳድጉት መሰለሽ? ከሆነላቸው ሰዎች ይሄም ጥሩ ትምህርት ነው። እንዴት እናሳድገው፣ እራስን ለጊዜ ራስ አሳልፎ መስጠት እንዴት ትሰጪዋለች? ትንፋሽ ሰውነቴ አሁን ያለሁበት የወደፊት ሕይወቴ ላንተ አሳልፌ ያለሁ መለከተኛ ረና ሰንፍት ይሄ እዚህ ደረጃ ላይ መድረስ ከባድ ነው፣ ከባድ ልጆቼን ላንተ አሳልፌ የሰጠቻለሁ ብለሽ ሲባሉ ነው ማቲም ሲለ እዚህ ላይ ትንሽ ይለያል። ራስን ለስጠት በቃ ራስን ለሱ ብቻ ለስጠት እና ሰውነትሽ በቃ ዘና ያለ በቃ እርግጥ ያለ ነው። ምንም ራእይን አለመፍቀድ በቃ እዚ ላይ ድምፅንም አለመፍቀድ ብቻ ዝም ብሎ ፀጥ ያለ ነገር ውስጥሽ የውስጥ ጸጥታ ነገር የውስጥ ጸጥታ ነው እና ለምሳሌ እረፍት ለምሳሌ ቅዱስ ምስጢር ከፈጸሙ በኋላ ለምሳሌ በክርስትናው ቅዱስ ስጋውና ክቡር ደግሞ ሰው ከተቀበለ በኋላ ምንም ሳያስብ በመደነቅ በቃ አምላኬ ተዋህዶኛል ብሎ በቃ የመጨረሻው በቃ የዴልታ እንትን ነው። እንግዲህ በእግዚአብሔር ክንድ ላይ እንደማረፍ ብለሽ አስቢው። እንግዲህ በመዳፍ የቀረጭለው ይላልና መዳፍ ውስጥ እንዳለሽ ማሰብስት ነው። ትንሽ ከበድ ያለ ነው። ብቻ አምስቱ አይምሮ ሞገዶች ለሰው ልጆች ሁሉ ከአምላክ የተሰጡ ናቸው። እንዴት ያሳድገው? በዚህ መልኩ ካየን ይበቃለህ ምንነት አለኝ።